እንደምን አላችሁ? እኔ አለው እግዚአብሔር ይመስገን እንደና ነኝ። ዛሬን በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የዝንጅብልና የእርድ ሻይ አስደናቂ የጤና ጥቅሞችን እናም መጠቀም የሌለባቸው ሰዎች ምን አይነት ሰዎች ናቸው፣ እንዴት አድርጋችሁ የዝንጅብልና የእርድ ሻይን ማዘጋጀት ትችላላችሁ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 የዝንጅብልና የእርድ ሻይ እጅግ በጣም ኃይለኛ ከሆኑት የእጽዋት ቅይጥ ሻይ ውስጥ አንዱ ሲሆን ብዙውን ጊዜ ወርቃማ ሻይ ወይም ደግሞ ጎልደን ቲ ተብሎም ይጠራል። ሁለቱም ዝንጅብልና እርድ በባህላዊ መድኃኒት ውስጥ ጥቅም ላይ የሚውሉ ጥንታዊ የመድኃኒት ስሮች ሲሆኑ ሲቀላቀሉ ሰፊ ጥቅሞች ያሉት ፈዋሽ የሆነ መጠጥን ይፈጥራሉ። የዝንጅብልና የእርድ ሻይ የጤና ጥቅሞችን እስቲ በዝርዝር እንመልከት። አንደኛ፣ አንቲ ኢንፍላማቶሪ የሆነ ባህሪ ወይም ደግሞ ኃይል አላቸው። ሁለቱም ዝንጅብልና እርድ ጠንካራ አንቲ ኢንፍላማቶሪ የሆኑ ውህዶችን ይዘዋል። በዝንጅብል ውስጥ ጅንጀሮ እናም እርድ ውስጥ ደግሞ ኩርኩሚን የሚባል ንጥረ ነገር አለ። ጥቅማቸውም ከአርትራይተስ፣ ከጡንቻ ህመም፣ ከራሰር በሽታዎች ወይም ደግሞ ከአውቶ ኢሚዩን ኮንዲሽን ወይም ደግሞ ኢሹ ከምንለው እናም ለእርጅናና ለበሽታ አስተዋጽኦ ከሚያደርገው ዝቅተኛ ደረጃ ብግነት ጋር የተያያዘ ስር የሰደደ ኢንፍላሜሽንን ይቀንሳሉ ማለት ነው። ሁለተኛ ለመገጣጠሚያ እናም ለአጥንት ጤና ድጋፍን ይሰጣሉ። እርድ ህመምንናም ጥንካሬን የሚቀንስ ሲሆን ዝንጅብል ደግሞ በመገጣጠሚያዎች ዙሪያ ያለውን ኢንፍላሜሽንን ያጠፋል። ለአርትራይተስ፣ ለኦስቲዮአርትራይተስናም ጡንቻቸው ለደነደነ ወይም ደግሞ መገጣጠሚያቸው ለሚጎዳ ሰዎች በጣም ጠቃሚ ነው። ሶስተኛ የምግብ መፈጨትንና የአንጀት ጤናንም ያሻሽላሉ። ዝንጅብል የምግብ መፈጨት ኢንዛይሞችንና የሐሞት ምርትን የሚያነቃቃ ሲሆን እርድ ደግሞ የጉበት ስራንና የአንጀት ማይክሮባዮታ ሚዛንን ይደግፋል። የሆድ መነፋት፣ የምግብ አለመዋሃድ፣ ማቅለሽለሽ፣ የሆድ ድርቀትንም ይከላከላል። እንዲሁም ንጥረ ነገሮችን የመምጠጥ ሂደትንም ያሻሽላል። አራተኛ የበሽታ መከላከል አቅምንም ያጠናክራል። ሁለቱም ስሮች በአንቲኦክሲዳንት የበለጸጉ ከመሆናቸውም በላይ ጸረ ተዋሲያን፣ ጸረ ባክቴሪያ እናም ጸረ ቫይረስ ውጤቶችም አሏቸው። ከጉንፋን ከፍሉ፣ እናም ከኢንፌክሽኖችም ይከላከላል። እንዲሁም የበሽታ መከላከል አቅምንም የሚያዳክመውን የኦክሲዲቲቭ ስትረስንም ይቀንሳል። አምስተኛ የልብ ጤናንም ይደግፋል። እርድ የደምስሮችን ሥራ ስራ ያሻሽላል፣ እንዲሁም የኮሌስትሮል ክምችትን ይቀንሳል። ዝንጅብል ደግሞ የደም ግፊትን ይቀንሳል እንዲሁም የደም መርጋትንም ይከላከላል። የደም ግፊት መጨመርን፣ የደም መርጋትን እናም የልብና የደም ዝውውር በሽታዎችን ተጋላጭነትንም ይቀንሳል። ስድስተኛ ህመምን በተፈጥሮ ያስታግሳል። ዝንጅብር ፕሮስታግላንዲን፣ ህመምን የሚያስከትሉ ውህዶች የሚባሉትን የሚቀንስ ሲሆን፣ እርድ የነርቭና የመገጣጠሚያ ብግነትን ይዋጋል። ለራስ ምታት፣ ለወር አበባ ቁርጠት ለአርትራይተስ ህመም እናም ለጡንቻ ህመም እንደ ተፈጥሯዊ የህመም ማስታገሻ ሆኖ ያገለግላል። ሰባተኛ የክብደት አያያዝንም ይረዳል። ዝንጅብል ሜታቦሊዝምንና ስብን ማቃጠልን የሚያነቃቃ ሲሆን፣ እርድ ደግሞ የኢንሱሊን ሴንሲቲቪቲን ያሻሽላል። እንዲሁም የስብ ክምችትንም ይቀንሳል። ክብደትን ለመቀነስ በተለይም በሆዳ አካባቢ ያለውን ስብ ለመቀነስ ይረዳል እንዲሁም የደም ስኳር መጠንንም ለማስተካከል ይረዳል። ስምንተኛ የአንጎል ጤናንናም ስሜትንም ይደግፋል። እርድ የደም አንጎል ግርዶሽን ብለድ ብሬን ባሪየር የምንለውን አልፎ መግባት ይችላል። የብሬን ደራይቭድ ኒውሮትሮፊክ ፋክተር መጠንን ይጨምራል። ይህም የአንጎል ሴል እድገትንናም እድገትን ይረዳል። ዝንጅብል የነርቭ አስተላላፊዎች ኒውሮትራንስሚተር ሚዛንን ያሻሽላል የማስታወስ ችሎታን ያሻሽላል። የአልዛይመር በሽታ ተጋላጭነትን ይቀንሳል። ጭንቀትንና ድብርትን ያጠፋል። እንዲሁም አጠቃላይ የአንጎል ስራንም ያሻሽላል። ዘጠነኛ የጉበትን መርስ የማስወገድ ስራን ይደግፋል። ጉበትን ዲቶክሲፋይ ያደርጋል ማለት ነው። እርድ ሰውነትን መርስ ለማስወገድ የሚረዱ የጉበት ኢንዛይሞችን እንቅስቃሴ ይጨምራል። ዝንጅብል ደግሞ በጉበት ውስጥ ያለውን የስብ ክምችትን ይቀንሳል። ጤናማ የሆነ ጉበትን ያበረታታል፣ በተፈጥሮዊ መርዝ ማስወገድን ይረዳል፣ እንዲሁም ከስባማ ጉበት በሽታ ይከላከላል። አስረኛ ጸረ ካንሰር ባህሪያትም አላቸው። እርድና ዝንጅብል ማለትም ኩርኩሚን እናም ጅንጀሮል የኦክሲዲቲቭ ስትረስን፣ ብግነትንና ያልተለመደ የሴል እድገትን በመቀነስ የካንሰር ሴሎች እንዳያድጉ የማድረግ አቅምን ያሳያሉ። እንደ አንጀት፣ ፕሮስቴትና የጡት ካንሰር ያሉ የካንሰር ተጋላጭነትን ለመቀነስም ሊረዳ ይችላል። ይሁን እንጂ ተጨማሪ የሰው ምርምር ያስፈልጋል። አስራ አንደኛ የመተንፈሻ አካል ጤናንም ያሻሽላል። ዝንጅብል የአየር መተላለፊያ መንገዶችን ያጸዳል እንዲሁም የአክታ ክምችትን ይቀንሳል። እርድ ደግሞ በሳምባ ውስጥ ያለውን ብግነትን ይቀንሳል። ለአስም ለብሮንካይተስ፣ ለአለርጂዎችና ለጉንፋን ይረዳሉ። አስራ ሁለተኛ የተሻለ እንቅልፍንናም ዘና ማለትንም ያበረታታሉ። የሻዩ ሙቀት ሰውነትን የሚያዝናና ሲሆን፣ ዝንጅብልና እርድ ደግሞ ከእንቅልፍ የሚከለክለውን ብግነትንና ምቾት ማጣትን ይቀንሳሉ። በተለይ በጭንቀት ወይም ደግሞ በህመም ምክንያት ለሚቸገሩ ሰዎች ከመተኛት በፊት መጠጣት የእንቅልፍ ጥራትን ለማሻሻል ይረዳሉ። ስለዚህ የዝንጅብልና የእርድ ሻይን ብትጠቀሙ እነዚህን ዘርፈ ብዙ ጥቅሞችን የምታገኙ ይሆናል ማለት ነው። ታዲያ ከሻዩ ከፍተኛውን ጥቅም ለማግኘት ቁንዶ በርበሬ ወደ ሻዩ ጨምሩ። ምክንያቱም እርድን የመምጠጥ ሂደትን እስከ 2000% የሚያሳድግ ፒፔርንን ይዘዋል ማለት ነው። በእርድ ውስጥ ያለው ንጥረ ነገር ኩርኩሚንን ሰውነታችን እንዲጠቀምበት ስለሚያደርግ ከተቻለ ለተሻለ ኃይል ትኩስ ዝንጅብልና እርድን ተጠቀሙ የእርድ ስሮችን ማለት ነው ለኃይልና ለሜታቦሊዝም ጠዋት ወይም ደግሞ ለእረፍትና ለመፈወስ ደግሞ ምሽት ልትጠጡ ትችላላችሁ ማለት ነው ታዲያ የተለያዩ ውጤታማ የሆነ የዝንጅብልና የእርድ ሻይ አዘገጃጀትን ደግሞ አሁን እነግራችኋለሁኝ አንደኛ መሰረታዊ የዝንጅብልና የእርድ ሻይ አዘገጃጀት ለዕለታዊ ጤና ማለት ነው የሚያስፈልጋችሁ ግብዓቶች፦ አንድ ኩባያ ውሃ፣ አንድ የሻይ ማንኪያ የተፈጨ ትኩስ ዝንጅብል ወይም ደግሞ ግማሽ ሻይ ማንኪያ የዝንጅብል ዱቄት፣ አንድ የሻይ ማንኪያ የተፈጨ ትኩስ እርድ ወይም ደግሞ ግማሽ ሻይ ማንኪያ የእርድ ዱቄት፣ ትንሽ ቁንዶ በርበሬ የኩርኩሚን መምጠጥን እንዲያሳድግ፣ እንዲሁም ደግሞ አንድ የሻይ ማንኪያ ማር ወይም ደግሞ ሎሚ ማድረግ ትችላላችሁ ለጣዕም ማለት ነው። አዘገጃጀቱም። ውሃውን በትንሽ ማፍያ ውስጥ አፍሉት። ከዛም ዝንጅብልና እርዱን ጨምሩ። እሳቱን ቀንሱና ከአምስት እስከ አስር ደቂቃዎች አንተክትቁቶ ወይም ደግሞ አፍሉት። ከዛም ወደ ኩባያ አጥልላችሁ፣ ከፈለጋችሁ ቁንዶ በርበሬ እናም ማር ወይም ደግሞ ሎሚ ጨምራችሁ መጠጣት ነው። ይህ ኖርማል የሆነ ለማንኛውም ጤና ጥቅም የሚሆን አዘገጃጀት ነው። ሁለተኛ ደግሞ እንቅልፍን የሚያሻሽል ሻይን ለማዘጋጀት ለመተኛት ከመዘጋጀታችሁ በፊት ሲጠጣ በጣም ጥሩ የሆነ ማለት ነው። የሚያስፈልጋችሁ ግብአቶች አንድ ኩባያ ለብ ያለ ወተት፣ የላም፣ የአልመንድ፣ የአጃ ወይም ደግሞ የኮኮናት ወተት ሊሆን ይችላል፣ ግማሽ የሻይ ማንኪያ የእርድ ዱቄት፣ ግማሽ የሻይ ማንኪያ ማንኪያ የተፈጨ ዝንጅብል፣ ትንሽ ቁንዶ በርበሬ፣ ግማሽ የሻይ ማንኪያ ቀረፋ መረጋጋትን ያበረታታል። አንድ የሻይ ማንኪያ ማር ከተፈለገ የሚያረጋጋ ውጤት አለው። አዘገጃጀቱም ወተቱን በማፍያ ውስጥ አሙቁት፣ ወይም ደግሞ ብዙ አታፍሉት። እርድ፣ ዝንጅብል፣ ፒፔሪን እናም ቀረፋን ቀላቅሉ፣ ቁንዶ በርበሬም ማለት ነው። በዝግታ ለአምስት ደቂቃዎች አፍሉት። ከዛም አጥልላችሁ ማር ጨምሩበት። ይህ ወርቃማ ወተት አይነት ሻይ ሰውነትን የሚያዝናና እናም እንቅልፍን ሊያስተጓጉል የሚችለውን ብግነትን የሚቀንስ ነው። ሶስተኛ የበሽታ መከላከል አቅምን የሚጨምር ሻይ ነው በጉንፋን እና በፍሉ ወቅት ለመጠጣት በጣም ጥሩ የሆነ ማለት ነው። የሚያስፈልጋችሁ ግባቶች አንድ ኩባያ ውሃ፣ አንድ የሻይ ማንኪያ ዝንጅብል፣ አንድ የሻይ ማንኪያ እርድ፣ ትንሽ ቆንዶ በርበሬ፣ ግማሽ የሻይ ማንኪያ የሎሚ ጭማቂና አንድ የሻይ ማንኪያ ጠሬ ማር ነው። አዘገጃጀቱም ዝንጅብልና እርዱን በውሃ ውስጥ ለአስር ደቂቃዎች አፍሉት። አጥልላችሁ ማርና የሎሚ ጭማቂ ጨምሩበት ኢንፌክሽኖችን ለመዋጋት። የጉሮሮ ህመምን ለማስታገስና ሳይነስንም ለማጽዳት ይረዳል። አራተኛ ደግሞ ክብደት ለመቀነስና ለምግብ መፈጨት ጥቅም፣ ጠዋት ወይም ደግሞ ከምግብ በኋላ ለመጠጣት ጥሩ የሆነ መጠጥ ነው። የሚያስፈልጋችሁ ግብዓቶች አንድ ኩባያ ትኩስ ውሃ፣ አንድ የሻይ ማንኪያ የተፈጨ ዝንጅብል፣ አንድ ሻይ ማንኪያ የእርድ ዱቄት፣ ትንሽ ካይን ፔፐር ሜታቦሊዝምን ለማሳደግ አንድ የሻይ ማንኪያ አፕል ሲደር ቪኒጋር ከተፈለገ የምግብ መፈጨትን ስለሚደግፍና የሎሚ ቁራጭ ነው። አዘገጃጀቱም ዝንጅብልና እርዱን በትኩስ ውሃ ውስጥ ለስምንት ደቂቃዎች አፍሉት። አጥልላችሁ ካይም ፔፐር እናም አፕል ሲደር ቬኒጋርን ጨምሩ። እናም ሎሚ ጭመቁበት። ስብን ማቃጠልን ያሳድጋል፣ የምግብ መፈጨትን ያሻሽላል፣ እንዲሁም የደም ስኳርንም ያስተካክላል። አምስተኛ ደግሞ ህመምን እናም ብግነትን ማስታገሻ ሻይ ነው። ለአርትራይተስ፣ ለጡንቻ ህመምና ለራስ ምታት በጣም ጥሩ የሆነ ማለት ነው። የሚያስፈልጋችሁ ግብዓቶች አንድ ኩባያ ውሃ፣ አንድ የሻይ ማንኪያ ዝንጅብል፣ አንድ የሻይ ማንኪያ የእርድ ዱቄት፣ ትንሽ ቁንዶ በርበሬ፣ ግማሽ የሻይ ማንኪያ ቀረፋ፣ ግማሽ የሻይ ማንኪያ የኮኮናት ዘይት እርድን መምጠጥን ይረዳል። ይህም አዘገጃጀቱም ዝንጅብል እና ኩርኩሚን ወይም ደግሞ እርዱን ለአስር ደቂቃዎች አፍሉት። ቀረፋና የኮኮናት ዘይት ጨምሩበት፣ አጥልላችሁ ጠጡት። እንደ ተፈጥሯዊ አንቲ ኢንፍላማቶሪ እናም ቀላል የህመም ማስታገሻ ሆኖ ይሰራል ማለት ነው። ስለዚህ የዝንጅብልና የእርድ ሻይን በዚህ መልኩ አዘጋጅታችሁ መጠጣት ትችላላችሁ ማለት ነው። ታዲያ የዝንጅብልና የእርድ ሻይ በአጠቃላይ ደህንነቱ የተጠበቀ እናም እጅግ በጣም ጠቃሚ ቢሆንም በአንዳንድ ሰዎች ጠንካራ የመድኃኒትነት ባህሪያት ስላሉት በጥንቃቄ ሊጠቀሙበት ወይም ደግሞ መተውም ሊኖርባቸውም ይችላል። የዝንጅብልና የእርድ ሻይን መተው ወይም መመጠን ያለባቸው ሰዎች ምን አይነት እንደሆኑ ልንገራችሁ። አንደኛ የሐሞት ጠጠር ወይም ደግሞ የሐሞት ቧንቧ መዘጋት ያለባቸው ሰዎች ናቸው። እርድ የሐሞት ፍሰትን የሚያነቃቃ ሲሆን፣ የአሞ ጠጠር ባለባቸው ሰዎች ላይ ህመምን ወይም ደግሞ መዘጋትን ሊያባብስ ይችላል ከባድ የሆድ ህመም፣ ማቅለሽለሽ ወይም ደግሞ አንዳንድ ችግሮችን ሊያስከትል ይችላል። ሁለተኛ የደም መፍሰስ ችግር ያለባቸው ወይም ደግሞ ደምን የሚያቀጥኑ መድኃኒቶችን የሚወስዱ ሰዎች ናቸው። ሁለቱም ዝንጅብልና እርድ ደምን በተፈጥሮ ያቀጥናሉ፣ እንዲሁም መርጋትን ይቀንሳሉ። በተለይም እንደ አስፕሪን፣ ዋርፋሪን ወይም ደግሞ ክሎፒዶግሪድ ያሉ መድኃኒቶችን የሚወስዱ ከሆነ የደም መፍሰስ አደጋን ሊጨምር ይችላል። ሶስተኛ፣ ዝቅተኛ የደም ግፊት ያለባቸው ሰዎች ናቸው። ዝንጅብል የደም ግፊትን ሊቀንስና የደም ዝውውርን ሊያሻሽልም ይችላል። አስቀድሞ ዝቅተኛ የደም ግፊት ካለባችሁ ወይም የደም ግፊት መድኃኒት የምትወስዱ ከሆነ ማዞር፣ ራስን መሳት ወይም ደግሞ አደገኛ በሆነ ሁኔታ ዝቅተኛ የደም ግፊትን ሊያስከትል ይችላል። አራተኛ፣ መድኃኒት ላይ ያሉ የስኳር ህመምተኞች ናቸው። ዝንጅብልና እርድ የደም ስኳር መጠንን ሊቀንሱ ይችላሉ። ከስኳር መድኃኒቶች ጋር ሲዋሃድ ሃይፖግላይሲሚያ፣ ዝቅተኛ የደም ስኳርን ሊያስከትል ይችላል። አምስተኛ እርጉዝ ሴቶች ናቸው። በትልቅ መጠን በምግብ ሻይ ውስጥ ያሉ አነስተኛ መጠኖች ደህንነታቸው የተጠበቀ ነው። ነገር ግን ከፍተኛ መጠን ያለው ዝንጅብል የማዕፀን መኮማተርን ሊያስከትል ይችላል እና እርድ በትልቅ መጠን ሆርሞኖችን ሊነካ ይችላል። አደጋው የጽንስ መጨናገፍ አደጋ ሊጨምር ወይም ችግሮችን ሊያስከትልም ይችላል። ደህንነቱ የተጠበቀው አጠቃቀም አልፎ አልፎ ቀላል ሻይ መጠጣ ጥሩ ነው፣ ነገር ግን የተጠናከረ ተጨማሪ ምግቦችን ወይም ደግሞ ከፍተኛ አጠቃቀምን አስወግዱ። ስድስተኛ አሲድ ሪፍሌክስ ወይም ደግሞ የአሲድ መመለስ ጀርድ ወይም የጨጓራ ቁስለት ያለባቸው ሰዎች ናቸው። ዝንጅብል የጨጓራ አሲድን ሊጨምር ይችላል፣ እርድ ደግሞ በከፍተኛ መጠን ስሜታዊ የሆነ ጨጓራን ሊያበሳጭ ይችላል። የደረት ማቃጠልን፣ የሆድ መነፋትን፣ ማቅለሽለሽ ወይም የጨጓራ ህመምን ሊያባብስ ይችላል። ሰባተኛ ለቀዶ ጥገና ያቀዱ ሰዎች ናቸው። ዝንጅብልና እርድ ደምን የሚያቀጥኑ ሲሆን በማደንዘዣ ወይም ደግሞ በቁስል መፎስ ላይ ጣልቃ ሊገቡ ይችላሉ። በቀዶ ጥገና ወቅት ወይም ደግሞ በኋላ የደም መፍሰስ አደጋ መጨመር ሊከሰት ይችላል። ስለዚህ ከቀዶ ጥገና በፊት ከአንድ እስከ ሁለት ሳምንታት በፊት አስቀድማችሁ መጠጣትን ማቆም ይኖርባችኋል። ስምንተኛ የኩላሊት ጠጠር ያለባቸው ሰዎች ናቸው። ከፍተኛ የኦክሳሊት ስጋት ያለባቸው ምክንያቱም እርድ በኦክሳሌት የበለጸገ ሲሆን ይህም ለኩላሊት ጠጠር ተጋላጭ በሆኑ ሰዎች ላይ ከካልሲየም ጋር በመዋሃድ ጠጠርን ሊፈጥር ይችላል። አደጋውም የኩላሊት ጠጠርን ሊያባብስ ወይም አደጋውን ሊጨምረው ይችላል። ዘጠነኛ ለዝንጅብል ወይም ደግሞ ለእርድ አለርጂክ የሆኑ ሰዎች ናቸው። አንዳንዶች የቆዳ ሽፍታ፣ ማቅለሽለሽ፣ ወይም የምግብ መፈጨት ችግር ሊያጋጥማቸው ይችላል። አደጋው እንደ ማሳከክ ወይም የመተንፈስ ችግር ያሉ የአለርጂ ምላሾች ሊገጥማቸው ይችላል ማለት ነው። ስለዚህ እንደነዚህ አይነት ችግር ካለባችሁ የእርድና የዝንጅብል ሻይን ከመጠጣት መቆጠብ ወይም መመጠን ያስፈልጋል። በአጠቃላይ አስተማማኝ ገደብ ለአብዛኛዎቹ ጤናማ አዋቂዎች በቀን ከአንድ እስከ ሁለት ኩባያ ቀላል የዝንጅብልና የእርድ ሻይ መጠጣት ደህንነቱ የተጠበቀ ነው። ከመጠን በላይ የሆነ መጠኖች ለምሳሌ በቀን ከአራት ኩባያ በላይ በጤና አጠባበቅ ባለሙያ ካልተመከረ በስተቀር በፍጹም መጠጣት የለባችሁም ማለት ነው። ከቻላችሁ በቀን አንድ ኩባያም በቂ ነው። ስለዚህ ክብራትና ክብራን ተመልካቾቼ፣ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁም ደግሞ አይለየኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ